የወረደችውም ከሙደስር በኋላ እና ከስተክዊር በስተፊት ነው። ተፍሲር አልወሲጥ ያለው ያን ያህል አይደለም። ይሄ ከኢትቃን ነው ማለት ነው። ፈላፈ ዲማፊ ተፍሲር አልወሲጥ አምስት አያቶች አሏት። እንግዲህ ዋና አላማዋ በጣም አመጸኛ በሆነ በነብያችን አለይሂ ሰላቱ ወሰለም ጸላት ላይ ዱዓ ማድረግና እንደ ጠፋ ማረጋገጥ ነው። አቡ ለሀብም ማለትና ሚስቱም ላይ እንደዚህ ሚስቱም እንደዚሁ፣ ባልና ሚስት ከአንድ ወንዝ ይቀዳን እንዲሉ አብራ እሷም የአቡልሃብ ልጁም ራሱ ተሰልፈው ነበር። እንዳለ ኦል ፋሚሊ የተባለው ውስራ ሁሉም ማለት ነው እና ነቢያችን ለሰላት ወሰላም በጣም ይረብሱ ነበር። አላህም ተበቀለላቸው። ሱራ ራሷ ነቻ ለምዕራፍ ሰቂያማ ቀል የምትለበብ አውርዶ ያው በደንብ አድርጎ ተከላከላቸው። አቡልሃብ እንግዲህ ካጎቶቻቸው አንድኛው አብዱል ዑዛ ስለሚባል ነው። በኩንያው የተጠራው አቡ ዕትባ ይባላል። በበኩር ልጅ ለሆነ አረቦች አብዛኛ በበኩር ልጅና አስቀድሞም ሳያገቡ ነው። አብዱል ዑዛ የኡዛ የላት ሸሪካ የሆነችው ነው። ስለዚህ አብዱላህ እንጂ አብዱል ዑዛ ፍርሽ ስለሆነ ውድቅ ስለሆነ ሽርክ እያሰራለበት በኩንያው አቡ ለሃብ ለመባል ዑዱሉ ለዛ ነው የሚፍጠሩ ማለት ነው። አቡ ለሃብ ተባለ። እሳትም ደግሞ የሚገባበት ለሃብ ስላላት በዛ ለሃብ የተባለው መልኩ በጣም ስለሚያበራ ነው። በጣም እንደው ቀብ የለቅልቅ ይመስላል። ዝም ብሎ ዲኮሬሽን ጋር አብሮ ነው። ዝም ብሎ አዘ ግን መልክ አላዲያንም ትውልድም መወለድም ማላዲያንም ግልጽ ነው አይደለ እና ሁለት ኩንያ አለው፣ አቡ ለሃብ፣ አቡ ዑትባ። ስለዚህ አብዱል ዑዛ ስለሆነ ስሙ ወደ ኩንያ በኩንያ ላይ አቡ ለሃብ ብቻ ነው ያለው በስም ዘይድ ብቻ ነው ቁርአን ላያ ለማ ዘይድን በኩንያ አቡ ለሃብ ከዛ ውጭ ኩንያ አቡ ፉላን የሚል የለም ይላሉ። ተከታተሉት እንግዲህ ግልጽ ነው እንደዚያ ማለት ተሰዋሃቦችም ሆነ ም ይመስላል ማለት እና እንግዲህ ነብያችን ለ ላት ሰላም የወረደችበት ምዕራፍ ደዕዋ ወአንዚር ዓሺረ ተከላረቢ እተበለዋናድን አስፈራራ ሲባሉ ወጡ ሶፋ ላይ ወጡ ሶፋ የሆነ ኮረብታ ተራራ ነበር። አጥፍተው ዛ ተራራ የሚባል የለም ዛሬ ያ ሶባሃ ሀዱ ዛሬ በእኛ ቋንቋ እና ተሰበሰቡ። ይሄ መሰብሰቢያ ነበር፣ ማንቂያ ዲወል ነበር ምን ሆን ኳላች አላባባች ተሰብስቦ አይ ሲንገሩኝ በዚህ በተራራው አንል አዱ ሙሰቢሑኩም አው መስኩም ማታ ላይ ወይ ጧት ላይ ጠላት ይመጣን ብላችሁ እውነት ትሉኛላችሁ ነው አሉ። አሃ በደም እውነት እንላለን እንጂ ለምን አንል። እንግዲያውስ መሐመዱል አሚን እያላችሁ ነበር፣ ውሸት ባንተ ላይ ማጀረብን። እንግዳውስ እኔ ለእናንተ አስፈራሪ ነኝ ከብርቱ ቅጣት ፊት ለፊት እንዳትገቡ እንደ ብራ ብሮ እንዳትገቡ ያሳው አቡ ለሃብ መቼም ቀለብልብ ነው ተበለከ አላቸው ሳኢረ ለየሚ አሊሃዳ ጀማተና አላቸው ለዚህ ነው እንደሰበሰበን ጠፋ አላቸው ለዚህ ነው እንደሰበሰብካችሁ ሰበሰብካ አላህ Subhanahu Wa Ta'ala አሚጠፋው ማ አለበት አለ ተበት የዳአቢ ለሃቢን ዓለም አለ ግልፅ ነው አይደል ሚስቱ ወአምራአቱ ሐመለተ ላጥብ ተበት ከሰረች ጠፋች። የዳ አቢ ለሃብን የአቡ ለሃብ እጅ ጠፋች። ወማ ከይዱ ፍርአውና ኢላ ፊ ተባብ ተበ ማለት ዱዓኑ ዱዓ ተደረገ ይሄ ግልጽ ነው አይደል? ይሄ ነው። አዱዓ አለሂ ቢልሃላቂ ወተብ ማለት ጠፋም ነው ተርጎማ ተረጋገጠ ማለት ነው። ዱዓው መቅቡል ሆነ ማለት ነው። ወዲያው አደሳ የሚባል በሽታ እንደዚህ እንደ ቁርባ እንደሚባል በሽታ እንደ ዛ ነው። ኢቦላ የሚባለው ኮረና እንደሚባለው እሰው ተጣባቂ ሆነ። ንግልግል አደረገው እንዲያለ መገለ ማን ይቀርበው? ተጣባቂ ነው እንደ ፈንጣጣ በለው በቃ እዛው ሞተ። ከአንዲ ክላስ ዘግተው ሞተ ሰው ቀቢላ እንዳይ አይበን ብለው ሌላ አረብ በእንጨት ገፍተው መቃብር ላይ ጣሉት ማለት ነው። እዚህ ውጪ ነገር የለም ማለት ነው። ደግሞ በጣም አዛ ሲያደርጋቸው ነበር። ሻም ላይ አንበሳ አላህ ጌታ የዋይ ሰለተ አለይ ከልበ ምን ክላብከ በለው ዱዓረብ ካንተ ውሾች እንደ አንዱ ሻም ትልክልኝ። ያ አቡ ለሀብ እዚህ አዛ አረገኛሉ። ዱዓቸው መቅቡል ሆነና ወደ ሻም ሲነግድ ሲነጋግድ አንበሳው እየገሳመት አይ የአንበሳ

ነገራቶች የሚንቀሳቀሱት በእጅ ስለሆነ ነው። በማቀደመት ሄዳ ከተባለው እንጂ ሁሉ የሚጥፋ ነው። እጁ ብቻ አይደለም የሚጠፋው። እጁ ብቻ ተቆርጦ ማሉሁ፣ ገንዘቡ፣ ተንቀሳቃሽ ንብረቱ ን ምኢቢልን ወበቀሪን ወገነሚን ተንቀሳቃሽ ንብረት ሀይዋኖቹ ወማከሰበ ሚነንቁዲ ማለት እነዚህ በኪስ የሚቀመጡ አላሉትም ነው። ወይም ደግሞ ወማከሰበ ልጁ ልጆቹ አልጠቀሙትም። ይሄ ነው። ሰየስላናረን ይሄ ዱንያ እንግዲህ እጁም ሚጥፋ ተባለ፣ በበሽታ ጠፋ፣ ገንዘቡም ጠፋ፣ እሱም ጠፋ። ጀሀነም ደግሞ ሰያስላናረን ወለኑዚቀነ ሚነል ዓዛቢል አድና

ወይም ደግሞ ሐማላተል ሐጠም ማለት በዚሁ ነማም ሆና ማለት ነው። ነማም ሰው ይሐማላተል ሐጠም የሚሉት እነ በኒል አድረም ሐማሉል ሐጠቢ ወሙሉ ወሻቱ ፍሪዳ ወፊል ጋዘብላ አዋሻኪ መንደር ለመንደር ይሄደ አሳባቂ ማለት ነው ሐማላተል ሐጠም ማለት ወይም ደግሞ እሾሁን ስራ ይብላ እሾ ተከሳክስ ነበረ እምንገዲ ወላይ ማለት ነው። ሐሰክ ሰዓዳን ሚባል ኢዷህ ሚባል ጠበሪ ይሄን ወደውታን ይላል

የጭረት የሲባጎ ጠንካራ ገመድ ያለ ስት ያላት ስትሆነ ጂድ አጂያድ ጂድ ይባላል፣ ዑኑቅ ይባላል፣ አዎ ተሊል ይባላል፣ ጡልያ ይባላል። ብዙ ሀብሉ የሚመሰል የሲባጎ አለው እሱ ሲባጎ ከጭረት ያው ጭረት እኮ የተያዘው ሲባጎ ነው፣ ጭረት ነው፣ እናውቀዋለን። ጭረቱን እየፋቅነ እንሰራ ነበር እኛ በገጠር ጭረቱንም አውቀዋለሁ። የገጠሩ የፈረንጅ ጭረት አለ፣ የገጠር የዳገት አለ። የሀገራችንን ጭረትም አውቀዋለሁ። ገጠሬ ስለሆንኩኝ አውቀዋለሁ፣ ጭረቱን አውቀዋለሁ። እዛ ሲባጎ ይሰራ ሲባጎ ይሰራ ማለት እዚያ ሀገር ወይ ማውቁ ጥሩ ነው ማለት ነው። አስሉ ከሲባጎ የሆነ በጣም መሰድ ማለት መምሱድ ማለት ነው። መፍቱል ፈትለን መህከመን ዝም አርጉ ዝም በሉ በላችሁ እንዛ ሰኪትሁም ወይ ሰሚትሁም ወይታችሁ ረዱ ወር አልበለ እዛ ሀብሉ የሚመሰድ የሲባጎ ወይም የጭረት ገመድ የሆነ አንገቷ ላይ ማለት ነው ይሄ ማለት ስልስለቱን ዘርዑሃሰብሰባክ እንዳ ያላት ሰንሰለትናት ይላል። ዱኒያ ላይ አንገቷ አድርጋ እንጨት ሰብር እንደነበረ ማለት ማለት ነው። መሰድ ማለት መፍሱድ ማለት ነው። ይ እንዲህ ብላ ትገባለይ ማለት ነው። ዞሮ ዙሮ ረሱሉ አለህ ሰላት ሰላም እውነተኛ ለመሆናቸው አቡ ጀህልም ቁርአን ሰምቷል። ይህን ሰምቷል። እሙ ጀሚልም ምራቱ ማለት አርዋ ቢንቱ ኡመያ ነው ስሟ፣ ሚስቱ አርዋ ቢንቱ ኡመያ

ቁርአን ሐቅ ነው። ሐቅ ለመሆኑ አንድ ቀን በዘው ገፍተው ገፍተህበት ማለት ነው። ይሄ ራሱ ሙዕጅዛ ነው። ወስን እንግዲህ አሁን እነሱ ተሐድ ቢፈልጉ ተሐድ አደረገ ነው ሰለመና ማለት ለማለት እንኳን ለተብት እንኳ አላሉ። ሰብሩ አልገቡም ማለት ነው። ወደዚ ቁርአን እንደ ሄላን እኛ ግን ሰለምነው ለማለት ይቻል ነበር እኮ አልቻሉ። ሸቅዩል አዘል ናቸው እሱም እሷም ማለት እንዴ ማለት ይችሉ ነበር። ፈለም የርድዕሁማ ይሄ አልከለከላቸውም። እንደውም በኩፍር ቀርተው እስተሞቱ ድረስ አሽሃዱ ሳይሉ ሞቱ።